አሰላሙ አሌይኩም ወረህማቱላሂ ወባረካቱሁ። ሰላም ናችሁ? የአብዱ መንገሻ የዩቱብ ተከታታዮች እንዴት ናችሁ? እኔ እህታችሁ ነኝ፣ የአብዱ መንገሻ ሚስት እህታችሁ ስደተኛዋ እህታችሁ ነኝ። አበረታቱት፣ ላይክ ሸር እያደረጋችሁ አበረታቱት፣ ወንድማችሁን አሳድጉት። ብዙ ብዙ ስራዎች ይዞ ይቀርባል ማለት ነው። ዛሬ የመጣሁት ባሌን ላግዝ ነው ማለት ነው። እንደ አጋጣሚ ደብሮኝ ወደ ሀዋሹ ወጥቼ ነበር እና ሀዋሹ በጣም ሰላም አረኝ፣ ለእናንተ ለምን አላሳያችሁም ብዬ መጣሁላችሁ ማለት ነው። እና ቤቴ ላሳያችሁ ነው። ቤቴ ይሄን ይመስላል። ሀዋሹ ግቢው በጣም ነው የሚያምረው። ባለፈው ጤጠሩን እዚህ አንጥተኝ ነበርና እኛን እሚያደርግ ነው ማለት ነው ውሃ ነበረው። ውሃው ጋር በጣም ነው የሚያምረው። በተለይ ማታ ማታ እንደዚህ ማብሪያቱ ጋር በጣም ነው የሚስበው። ግን ሰዎቹ ብዙ ማልተመቻቸውም ነበረ እና ውሃውን ደፍተን ገጠም ነው ማለት ነው። ለምን እንዳልተመቻቸው ብቻ አላውቅም። እና በጣም ነው የሚያምረው። እና ይሄ ደግሞ ሰጀራው ነው በነገራችን እንድሳጀራ የሚያደራጃለ ኦማሉ ነበረ በጣም ረዝም ነው። ቪዲዮ ላይ ራሱ አልገባልኝ። ሀይ ድረስ ሬትም አለን። ይው የምታዩት ይሄ ሬት ርያ ነው ማለት ነው። ሰጀራችንም ይሄን ይመስላል። በጣም ነው የሚያምረው። ወደዛም ደግሞ ዛፍ አለ። እናጌጠሩንም ዙሪያውን እንዳላርገንበታም ማለት ነው በጣም ነው የሚያምሩ። አብሶ ደግሞ ማታ ማታ ላይ ማብረቱ ጋር በጣም ነው የሚያምረው። እና ደግሞ አላህ ደግሞ ለእኛም ጥሩ ቤት ያሰብኑን፣ ያለምኑን፣ ያሳክተን ይሄን የመሰለ ቤት ሰርተን በሰላም ለሀገራችንን የምንበቃ ያርገን። ባለፈው በድምጥ የሰርቸው ነበረ በጣም ንፋሳማ ስለነበረ ዛፉ እንደምታዩ በጣም ንፋሱ እያወዛወዘው ነበረ። ድምጤም ያን ንፋስ ጋር ስለነበረ ብዙም ስላልተሰማኝ በድምጤ መጣሁላችሁ። ለምን አላሳያችሁም፣ ለምን ይቀርባችኋም ብዬ ነው። በሽታ ያለው ሰው ራሱ በሽታ ይለቃን ይሄም አብሶ ወላሂ በጣም እንደዚህ ቤቱን እራሱ ሐዋሹ ነው፣ እዚህ የማሳያችሁ ቤቱን ባሳያችሁ ግቢውን እንደዚህ በጣም ነው የሚያምረው። ያው አዛ አሳግረም ነው ሙዝ ሙዝ አለ አቡካዶ አለ ንእና አለ እንዳለ ቦታው ማለት ነው። እና ይሄን ይመስላል ቤታችን። በጣም ስላማረኝ ነው ውዶች አበረታቱት ወንድማችሁን ላይክ ሸር እያደረጋችሁ አበረታቱት። ወንድማችሁን አሳድጉት። እንደ አጋጣሚ ህዝህ እጅ ገባ እያስተካከልኩ ነበረ። ጀወል በነገራችሁ ላይ በጣም ነው የምወደው አበባ ለምን እንደሆነ አላውቅም። ይኸው አበባ ለአበባው ጋር ቆሜ ነበረ። የአበባ ነገር አይሆንልን። ወደዛ ደግሞ ሙዝ አለ ይሄ ደሞ ማታ ማታ እንደዚህ ውጭ ምናምን ሰለ ቁጭ ስለሚሉበት አጥበኑ ነበረ ሀዋሹም ማለት ነው። እና ይሄን መሳያ ውዶች ወይኔ ከዚህ ደግሞ እኔና ልጅቲቱ ነበርን። ሀዋሻ አጥበን እየዋጋን ነበረ ማለት ነው። አታክልት መተካከል በጣም ይመቻታል። እና ይሄ ምንድን ነው እያልኳት ነበረ። ይሄ ዛፎ ማለት ነው። በሀገራችን አጉሎ ነው የምንለው። በዚህ ሀገር ግን ይቅርታ ብልኝ አላውቀውም ማለት ነው። ሀዋሻችንን አጣጥብ ነው። ይህም ቢዶ የሰወርኩት አረፋ ሊገባ አንድ ቀን ሲቀረውን ሰወርኩት ማለት ነው። አበባ እየነካኝ አረ ግጅት ቦሳች አለች። እያልኳት ችግር የለብኝም ቦሰችኝ አለኝ። ቲክቶክ ትሰራለች ማለት ነው ልጅቴቱ። ይኸው እዚህ እየሳቀኝ ነበረ የኔ ፍልቅልቅ። ያንም ምነካው ደግሞ ሎሚ ነው። ሎሚ ራሱ እሷ ናት የተከለዩ። ሰጀራውን እያሳየች ነበረ ማለት ነው መምጣቴ በፊት ጎበዝ ናት። እዚህ ደግሞ እሬት አለ። ሀገራችን ፊቷን ፀጉር ትጠቀማለች። በራሷ ተክላ ምን እያረፍች ነው እያልኳት እሬት እየተከልኩ አለችኝ። ያጠጣሁ ጠጣ አለችኝ። ምንድን ነው ስሙ በእናንተ በእንግሊዝ ስላት እንግሊዝኛ በጣም ትችላለች። አሊቬራ ትበል እንደዚህ አለችኝ። በእኛ ደግሞ እሬት ነው ስሙ እያልኩ እያስተማርኳት ነበረ። በጣም እየተዝናናን ነበረ። ደስ የሚል ቀን ነበረ ዛሬ ውሎ። እዚህም ደግሞ ደህና አልጋ እንትን እየኮተኮተ ይሆኑ። ወደዛ ደግሞ ንዕና አለ። ይሄ ማስገባላችሁ ንዕና ነው። ንዕናው ራሱ ጥብ አድርገን አይሆነም የምንጠቀመው። ንዕና ትክክል ላደረገችው ዘራችሁ በቀለ ማለት ነው። ይሄ ማሳያችሁ ንዕና ነው። በጣም ነው የሚያምረው ሎሚ ያለ ዛፉ ራሱ ድባቦ በጣም ነው የሚያምረው። ወደዛ ደግሞ አታክልት ምናምን አለ በጣም ነው የሚያምረው። አሁን ሰራርተን ወደ ቤታችንን እየገባን ነው ማለት ነው። እንሄድ እያለችኝ ነው። እንሄድና ቲክቶክ ልሰራ ነው አለችኝ። አረባከሽ እያልኩ አዋለች ቀጣላይ መንገዳችንን ና ወደ ቤታችን እየገባን ነው ማለት ነው። በዚህ መሀል ደሞ ማስገባላችኋለሁ። ይኸው ያጉሎ ቅጠር ቀረብ አድርጌ ያሳያችሁ። ና አጉሎ አሪፍ ነው ይላሉ። ቤት ገባች፣ እኔም እየተከተልኳት ነው። እንግዲህ የመጥባት መጥባት አለ። እንደ ቦታው እንደ ቦታው ምርጥ ምርጥ ልብስ አለ። የምትፈልጉ ግዙ። እየመጣችሁ ቁጭ አበረታቱ። ላይክ ሸር አርጉለት ነው። እዚህ ምርጥ ምርጥ ጂንስ አለ። የህፃን የሚያችሁ ምርጥ ምርጥ አለ። በጣም የሚያምሩት እና የምትፈልጉ የመጣችው ብዙ ምርጥ ምርጥ ልብስ አለ።

በተላለ ክድ በዚህ ነው የሚገኘው። እዚህ ደግሞ የጫማ ተራ ነው። ወይም እንደሚታዩት አርባ ስድስት ናቸው። የጫማ ተራ ነው የማሳያቸው። ተከታተሉን። ይህ እዚህ ጫማ ነው። ይሄ ሁሉ የወንድ ነው። ይሄ ደግሞ ሴት ነው። በጣም ያማምራሉ ጫማዎቹ። ስራ አንድ ብሩ እና ቦርሳ ደሞ ደግሞ ይህ ጫማ ነው።